ሰፕላስ እንግዲህ ዛሬ ቡራዬ በቲክቶክ መጥቶልናል። ቪዲዮ ለቋል። ከ30 ደቂቃ በፊት ቪዲዮ ለቋል። ተናነቀኝም ባስቴድ ሆዴ ባባ የሚለውን የቴዲ አፍሮን ዘፈን ሙዚቃ አድርጎ እንግዲህ ሀይሚዬ የት ልትሄድ እንደሆነ አላቅም፣ ወይም ቀድመው አዲስ አበባ ልትመጣ ይሆን አላቅም። ብቻ ስትሄድ ሆዴ ባባ ተናነቀኝ እምባ፣ ድንገት ሀይሚ ቀድማው መታ ሊሆን ይችላል። ግን ብቻዋን ይልካታል? እንደ ቤተሰብ ብቻዋንማ አይልካትም። እናትዬ ልጁ፣ እናትዬ እንዲህ ነው። ሀይሚ ላይ የለም ወደዚህ ወደዛ እኮ የለም። ሀይሚ እኮ ወደዚህ ወደዛ የለም። ቀጥታ እግሩ በወጣበት እግሯ ይወጣል እግሩ በገባበት እግሩ ይገባል እንጂ ብቻዋን አይልካትም። መቼም ተናነቀኝም ባስቴር ሆዴ ባባ ማለት እንግዲህ አላቅም፣ ብቻ ትርጉሙን ተርጉሙልኝ እናንተ። ትርጉሙን ለእናንተ ትቻለሁ። ለምን እኔ ብዙ ጊዜ እንደዘን ነገሮች መተርጎም ይከብደኛል። እና ብሩኬ ምን ለማለት ፈልጉ ነው ቪዲዮ የለቀቀው ለማለት ፈልጌ ነው። ቤተሰብ ግን ደስ ብሎት ብሩኬ። በጣም በሚያምር ስታይል ነበረ ጥላኝ ሄደች እያለ ነው ሀይሚየት። ጥላው እንደሆነ እንደሄደች ብቻ አላቅም ብቻ እንግዲህ እንጃ ይጥ ለሽውደሽ ምን ቡራዬን በዛ በምሽት ትላንትና። በነገራችን ላይ ሀይሚ በጣም መሽቶባን ነበረ ከሌሊቱ 7 ሰዓት እሱንም፣ እንደውም የመዳም ቀመሞች አንለቅም ብሎ ካላወራሽም ብሏት አውርቷት። አቤት ሼማ ሼምኞች እኮ ናቸው። ግን ብሩኬ እና ይሚ በጣም ሼምኞች። እንግዲህ ሀይሚ በጣም መሽቶባታል። ሰባት ሰዓት ሆኗል። ቤት ውስጥ ሰባት ሰዓት መግባት በጣም ሼም ነው። እንዶም እሷ ያው ከብሩኬ ከነብሩኬ ከቤት የቤተሰብ ስለሆነ ነው እንጂ በጣም ከባድ ነው ግን በቃ መሽቶባት ነው። እንዶም ሀሰን ነው፣ ሀሰንና ብሩኬ ነበር የሚሸኟት ትላንትና ማለት ነው ሀሰን ራሱን ቅልፌ መጥቷል። በቃ እንደውም ሀሰን እኮ ነው የሚሸኛት ረ ምናምን እያሉ እንደም ሀሰንዬና ቡራዬ ተነስተው ሀይሚን ሸኟት። ትላንት ለሊት ማለት ነው የተፈጠረው ነገር እና በጣም ከባድ ነበር። ለሊት ላይ በጣም አሪፍ የሚያምር ጊዜ ነበረ ያሳለፍ ነው ከነ ቡራ ና ከነ ሀይሚ ጋራ ጊፍተሮቹን፣ በጣም የሚገርሙ ጊፍተሮች ናቸው። እንግዲህ ቤተሰብዬ ሀይሚ በነገራችን ላይ የጸጉር ማስታወቂያ ልታስተዋውቅ ተነጋግራለች ማለት ነው። በቅርብ ቀን እግዚአብሔርን ጠብቁ። በቅርብ ቀን የሞሮኮ እና የጸጉር ማስታወቂያ እንደምታስተዋውቅ ወሬ ደርሰውኛል። ታያላችሁ፣ በቅርብ ቀን ስታስተዋውቅ ማለት ነው። በሁለተኛ ደረጃ ደግሞ ትላንትና ትንሽ ስለ ጌሙ ላውራላችሁ። ትላንትና ምን ተፈጠረ መሰላችሁ? ኪዲ የምትባል አንድ ገንፎ ፊት አለች። በጣም ምታስጠራሉ፣ ወዳት ሚቅርት አርጉኝ እሷን። ኪዲ የምትወዳ ካላችሁ አይመለከተኝም እና የሆነች ገንፎ ነገር ነች። ነገረኛ ነች። በጣም በጣም ነገረኛ አስጠሊታ ሴት ነች። እግዚአብሔር ሴት ልጅ እንደዚህ ብዬ አላቅም ግን ከዛ ገባችና ገና ከመግባቱ ሀይሚ አይኗን ያው እንግዲህ ብሩኬን ወደ ይሆን አላቅም። ብቻ ቤተሰብ ገና ደሞ አፈላ መስለኝ ገና ሰው ሰላም አለች። ከዛ በኋላ ይሄ ጸጉርሽ አይደለም አለ። እንደዚህ ይባላል፣ እንደዚህ ይባላል። ቤተሰብ ጸጉርሽ አይደለም ጸጉርሽ ነው፣ እንደ ጸጉርሽ አይደለም መቼም። ሀይሚ ደሞ አይ ጸጉሬ ነው አለቻት። እስቲ ከፍለሽ አሳይኝ። በቃ የሆነ ሀይሚ ልትላላጥ የሆነ ሙድ ልትይዝባት ምናምን የሆነ አላላ እንትን ፈለገች እና እኔ በጣም ትናድርኩኝ በዛን ሰዓት እግዚአብሔር ነው ምላችሁ። ከዛ በኋላ ሀይሚ ጸጉሯን ከፍላ አሳየቻት ማለት ነው። ለማናስማው ለኪዲ እስቲ ታች ውረጂ ታች ውረጂ ታች ውረጂ አሳይኝ እንዴ። ምን አሁን ምን የሚያስብል ነገር አለ? ከዛ በኋላ ብሩኬ ደግሞ አይ ጸጉሯ ነው አላት። ጸጉሯ ነው እንዳንቺ ኮፊ እያላደረገችም ጸጉሯ ነው አላለም። ብሩኬ ግን ሀይሚዬ ትንሽ ቀጥላ ነበረ እኔ አለቻት አስተማማኝ ጸጉር ነልም ባወጣውም በጣም ነው ማምረው ዞማኑ ጸጉሬ ግን እንዳንቺ አይደለም። አንቺ ብታወጪ እ ምን ምን እንዳለች ሰምታችኋል። አንቺ ብታወጪ አለቻት ህም በጣም በጣም ያሳቀኝ ነገር ማለት ነው አንቺ ብታወጪ ዝንጀሮ ነው የምትመስሊኝ ያለች። ትክክል ነች። የአፍንጫ መደፍጠጥ፣ የፊቷ ስፋት፣ ዝንጀሮ ነው የምትመስለው ልጅቱ ማለት ነው። እና ሀይሚ መልሰላጣችን ቡሩኬ ሙድ ይዞ በቃ በሳቅ አረ ምን ሽ ነው ብሩክ ደግሞ አረ ምን ሽ ነው ደዛ፣ ተይ በእናትሽ ምን ምትጫዋች ከሆነ ተጫዋች ምናምን አላት። ከዛ በኋላ በቃ ነገሩን ተደባብሶ አለፈ። ቤተሰብዬ በጣም ይገርም ነበረ እና ይሄ ይሄ ነገሮችም ተፈጥሯል እና ደሞ ማነሱም ይሄ ወይኔ በላቸው ደግሞ በቃ ባባ ባባ እያለ አስቸግራቸው። ባባ ባባ ባባ ሚባል ጊፍተር አለው ባባ ባባ ጦንቋይ ይሁን አላቅም። ብቻ ባባ ሲል አመሸ ግን ባባ የሚባለው ሰውዬም አልመጣም። የቡሩኬ በጣም የሚገርም የጨረቃ ፋሚሊዎች፣ አሁንም ክበሩልን የጨረቃ ፋሚሊዎች፣ ትለያላችሁ እናንተ የገባችሁበት ሁሉ እሳት ነው፣ ነበልባል እሳት ነው። እና በጣም ደስ ይላል። በጣም ነው ደስ ያለኝ በእንደዚህ አይነት መልኩ እነ ቡሩኬ አሸንፎ መውጣታቸው በጣም ትልቅ ነገር ነው። ቤተሰብዬ እንግዲህ ቡራዬ ስትሄድ ሆዴ ባባ ተናነቀኝ እምባ ብሏል። እንግዲህ ሀይሚ ወደ አዲስ አበባ ቀድማ መታ እንዳይሆን እንግዲህ ዛሬ ቤታቸው ውስጥ መልስ አለ መሰለኝ፣ አላቅም ብቻ መሰለኝ። በተረፈ ዛሬ ሊመጡ ብላ ይመጡ ይችላሉ። ይሄ ቪዲዮ ከተመቸች ላይክ ሼር፣ ሰብስክራይብ እያደርጋቸው ቤተሰቡ ወዳቸው ወዳቸዋል።